ሰላም አለይኩም ወራህመቱላሂ ወበረከቱ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬም በሌላ ቪዲዮ ተመልሻለሁ። እንግዲህ መግቢያው ላይ ተምኔሉም ላይ እንዳያችሁት እቃዬ እንዴት እንደገባልኝ ብዙ ጥያቄ የምጠይቁ ልጆች አላችሁና እስኪ ከጠቀማችሁ ብዬ ነው። ሙሉ መረጃ ነው የምነግራችሁ እቃዬ እንዴት እንደገባልኝ ወደ ኢትዮጵያ ካርጎ እንዴት እንዳረኩኝና ያው እንደምታውቁት የምኖረው ሳውዲ ነበር እቃዬን ካስተካከልኩኝ በኋላ ብዙዎቻችሁ ታቆታላችሁ፣ ቲክቶክ ላይ የሚሰራው ባህላዊ እና ዘመናዊ የልብስ ነጋዴ ሰይድ ሰይድ ነው የላከልኝ። እኔ ቃዬን እዛ ደወልኩለት። ዞሮ ካለሁበት መቶ ወስዶ ኮምቦልቻ እስከሚደርስ ድረስ ስንትም ኪሎ ይሁን መቶም ኪሎ ይሁን አምሳም ኪሎ ይሁን ዞሮ ዞሮ ግን እኔ የላኩት የሻንጣ ሌላ ዋጋ ነው። ለምሳሌ ፍሪጅ የምትልኩ ኦቭን የምትልኩ ምናምን ካላችሁ እንዲህ አይነቱን ዋጋ እሱ ጋር የምትጠያየቁት። ግን እኔ የራሴን ብቻ ነው የምነግራችሁ በዛሬው ቪዲዮ። በርሚሉን አምስት መቶ ሀምሳ ሪያል በዛ በሪያል ነው የከፈልኩት። ለቆርቆሮ ደግሞ ትልቁ ቆርቆሮ ነው፣ ስድስት መቶ ሀምሳ ሪያል ነው የከፈልኩት እና በዚህ ዋጋ ነው የመጣልኝ። ግን እስከ ኮምቦልቻ እዛም የሚሻወር ምናምን አልከፈልኩም። ካለሁበት ከቤቴ ነበር መቶ የወሰደው እዚህ እስከሚደርስ አካባቢ ብቻ በእርሚሉ አምስት ከሀምሳ ያኛው ደግሞ ስድስት ከሀምሳ አንድ ሺህ ሁለት መቶ ነው ምናምን እንደዛ ነው የፈጀው። እዚህ ሲመጣም በባህር ነው የመጣው። ቀረጽ አልከፈልኩ ግን ምንድን ነው ኤሌክትሮኒክስ ዕቃ እኔ ብዙም አላስገባሁም። በአሁን ስልክ ማለት ነው። ምናልባት ኤሌክትሮኒክስ ካበዛችሁ ሊቀረጽም ይችላል። ያኔ ቀረጹ ባይጋነንም እኔ ባለፈው ቪዲዮ ያያችሁትን ኤሌክትሮኒክስ የላኩት፣ ከዚህ በፊት የምታስታውሱ ከሆነ ተይዞ የሚመጣን ሰው በሙሉ ነጻ ቀረጽ እቃ ማምጣት ይቻል ነበረ። ተይዞ በሚመጣ ሰው ስምም መላክ ይቻል ነበር። የሆነ ሰዓት ያው ታስታውሱታላችሁ ብዬ ተስፋ አደርጋለሁ፣ በተለይ ሳውዲ ያላችሁ ልጆች እና እኔ ያኔ አንድ ወንድሜ ተይዞ ሲመጣ የሰፈሬ ልጅ ነበር፣ ዘመዴ እና በሱ ስም ላኩት። ያኔ ነው እቃው ይወጣልኝ ነፃ ቀረጽ ነው ያን የሚወጣልኝ፣ በእሱ ስም ስለገባ እቃውና ግን ያ እስከ አዲስ አበባ ነበር የመጣው፣ ያው ወጭ አለው። ይሄ ግን ቀጥታ ኮምቦልቻ ነው የመጣው፣ በባህር ነው የሚመጣው። ያሁኑ ወጭ ግን አላበዛብኝም፣ አልተቀረጸምም። አንድ ሺህ ምና እንደነገርኳችሁ አምስት ከሀምሳ እና ስድስት ከሀምሳ ከፈልኩኝና ያው ኮምቦልቻ ገባልኝ። ከኮምቦልቻ ቀጥታ ቤተሰቦች ሄደዋ መጡት እዚህ ጠበቀኝ ቀው በቃ ይሄ ነው ምንም እኔ የሆነች ልጅ ኮሜንት ጽፋልኛለች። ሁለት ሻንጣ ከዱባይ ልካ ሁለት መቶ ሀምሳ ሺህ ብለዋት ምናምን። እኔ ምንም አልገባኝም፣ ያ እህት የምን እያለች እንደሆነ ማለት እኔ እንዴት ልካው እንዲሁ አላቅ። እኔ እንደዛ የሚፈጅም አይመስለኝም። ዞሮ ዞሮ ግን የቆርቆሮ እና በበርሜል የላኩት እኔ ይሄንን ነው ሌላ አሁን ለምሳሌ ትላልቅ ብረት ድስት አለ። ከዛ ሀገር ብረት ድስት ስልኩ የብረት ድስት ዋጋ ይሄ ጋር እኩል ላይሆን ይችላል። ትንሽ ይቀንሳል። እንደ ቆርቆሮ አይሆንም። አንዳንድ ነገሮች ደግሞ አሉ ከዛ የሚበልጡ መጅልስ መላኪያው ለምሳሌ እንደዛ አይደለም። ትልቅ ብር ነው የምከፍሉት። እና የምትፈልጉትን እቃ በበርሜል ወይም ደግሞ በርሜሉ ግን የምነግራችሁ እኔ ከኔ እንትን በርሜሉ ይጠቅማል። እዚህ ሲመጣ ግን እቃ ይዝም ከዛ ከዛ ብዙ እቃ ይይዝም። እዚህ ግን ለዋሃም ይሆናል ለዱቄት በቃ ለጤፍ ማስቀመጫ ለብዙ ነገር ይጠቅማችኋል በርሜሉ ሲመጣ። ቆርቆሮው ግን እዚህ ሲመጣ አይጠቅምም። ከዛ ግን በጣም ብዙ እቃ ነው የሚይዘው። ስለዚህ ቆርቆሮን በቆርቆሮ ልካችሁ እዚህ ዞሮው የማትፈልጉትን ነገር ይይዛል ቆርቆሮውም ግን ሌላ ጥቅም የለውም። ሲመጣ በጣም ስለሚንገላታ እንትን ነው የሚሆነው የሆነ ይጨማደዳል። በቃ ዞሮ እዚህ ሲመጣ ያን ያክል ጥቅም የለውም። ከዛ ግን ብዙ እቃ ይዞላችሁ ስለሚመጣ እንደኔ በቆርቆሮ ብትልኩ ብዬ እመክራለሁ። ሌላው እንግዲህ ካርጎ ብናደርግ ይሻላል ወይስ የምትሉ ልጆች አላችሁ። ዞሮ ግን እንደዚህ አሁን የሚቆይ አለ። እኔ በስንት ጊዜ ነው የገባው የሚያላችሁኝ ያላችሁ፣ በአንድ ወር ከሀያ ቀኑ ነው እኔ የገባልኝ እድል ሆኖ ማለት ነው ግን በሶስት ወር የሚገባለ፣ በስምንት ወር በአምስት ወር በስድስት ወር የሚገባለና እናንተም እንግዲህ ተረጋጉ። አንድ ሄቴን በውስጥ አዋርታኛለች ግን ተረጋጉ። ዶ አርጉ ይገባል። ከፊት የመጣ ብዙ እቃ ካለ ያ መጋዘን እስከሚለቅ ቦታ ሲዘውት ነው የሚሆነው ብዬ ነው የማስበው እንደኔ። ከዛ በኋላ እንግዲህ ደግሞ አላህ ነው የሚያውቀው እውነት። አሁን ሲቀጥል ደግሞ ካርጎ እዛ እቃ ያላችሁ የገዛችሁ ልጆች መቼም እቃ ጥላችሁ እቃ እዛ አገዙም ስለዚህ እቃ ካላችሁ የካርጎ ማድረጊያውን ከፍላችሁ ብትልኩት እናንተ ትጠቀማላችሁ ማንኛውም እቃ ከመጣ እዚህ ምንም ማያገለግል ነገር የለም ኢትዮጵያ ውስጥ እንደምታውቁት ሁሉም ነገር ያገለግላል እውነት ለመናገር እቃ ግን ካልገዛችሁ ገና የምትገዙ ከሆነ እኔ እንደኔ የምክሬን እቃ ባትገዙና ግን ኤሌክትሮኒክስ እቃዎችን በእጃችሁ ይዛችሁ ብትመጡ የተመረጠ ይሆናል ብዬ አስባለሁኝ እንግዲህ ይህን የካርጎውን በዚህ ልንገራችሁ ብዬ ነው እንግዲህ ማድረግ ያለማድረግ የእናንተ ፋንታ ነው። እናንተ ወስናችሁ የምታደረጉት ነገር ነው። ግን በጣም ብዙ ልጆች ስለምጠይቁኝ በውስጥም ስለጠየቃችሁኝ ብዬ ነው በአጠቃላይ ቪዲዮ የሰራሁት። እንሻላ ደግሞ በቀጣይ በእጄ ይዤ የመጣሁት ስንት ኪሎ እንደሆነ ምናምን በሌላ ቪዲዮ እንሻላ ሰራላችኋለሁኝ። እንግዲህ ለዛሬ ያመጣሁላችሁ ቪዲዮ ይሄንን ይመስላል። ደቂቃ እንዳላበዛባችሁ እንግዲህ ከወደዳችሁት ላይክ ሸር፣ ሰብስክራይብ አድርጉ። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። የምትፈልጉት ነገር ካለ እኔ ማግኘት ከፈለጋችሁ በ0992921158 ዋትሳፕ፣ ኢሞ፣ ቴሌግራም ይሰራል። በሁሉም መስመር መደወል ትችላላችሁ። ቀጥታ እንግዲህ ሸር አድርጉልኝ። የምትፈልጉት እንዲሰራላችሁ የምትፈልጉት ቪዲዮ ካለም ኮሜንት ላይ ጻፉልኝ። የዛሬው ቪዲዮ ይህንን ይመስላል። እንሻላ በቀጣይ እስከምንገናኙ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።